እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ንገ ማርያም የአስራት የአደራ ልጆች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ከነጋ ሁሉ መልካም፣ ሁሉ ሰላም ነው። እንኳን ደረሳችሁ ለእናታችን ለበዓታ ወርሃዊ በዓል። ሁሉ ሰላም ነው ከእናንተ ጋር፣ ከነጋ ሁሉ ሰላም ነው። እንደተለመደው በላይክ በሸር በኮመንት ጀምሩልኝ፣ በላይክ በሸር በኮመንት ለሰብስክራይብ የምትጀምሩልኝ አመሰግናለሁ። እግዚአብሔር አምላክ ያኑራችሁ። እኔም እመልስላችኋለሁ ማለት ነው። በቅንነት አብረን እንደግ። በስማ በወል በመንፈስ ቅዱስ ሀቅ አምላክ አሜን። ይህ

ታቀርባለች ዘወትር ነፍሴ፣ ታቀርባለች ዘወትር ነፍሴ። ይሄ መቤት አምላኪ ናት ያ መስገኛሽን አሜን፣ አሜን። ከዝማሪያችን ጋር አብሮን የቆየን የአምላካችን ስም ዛሬም ዘወትርም የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር ይቆየን። አሜን